ደስ የሚያሰኝ አንድ ዜና አለ። ከካቶሊክ ቤተክርስቲያን ለ500 ዓመታት ሲያስተምሩት የነበረ አንድ ትምህርት ነበር። ከማርያም ጋራ በተገናኘ ኮ ሪደም ትሪክስ የሚል ታይትልን ለማርያም ይሰጡ ነበር። ስለዚህ ካቶሊክ ቤተክርስቲያን ይህን ትምህርት ነው ኤክስ ያደረገችው። በተለይ የመስቀሉ ስራ ላይ ከሱ ዝቅ ብላ ምን አድርጋለች? አብራ ሰራተኛ ነበረች። ትልቅ ቤተክርስቲያን ብላ የምታምነዋ ቤተክርስቲያን እንግዲህ በዓለማችን ላይ ቁጥር አንድ ነች። ብዙ ተከታይ ያላት ቤተክርስቲያን ካቶሊክ ነች። ይቺ ቤተክርስቲያን ዛሬ ላይ ወጥታ ኦፊሻል በሆነ ዌብሳይቷ ላይ ተሳስቼ ነበር ካለች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትማር ይገባታል ብለን እናስባለን። ካቶሊካውያን ምን ተሰማችሁ ይህ ነገር ስትሰሙ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እናፈርሳ የተሰኘው መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ እንደሚታወቀው የስተት ትምህርቶችን የምናፈርስበት መርሃ ግብራችን ነው። እንግዲህ ሰሞኑን የሰማነው አዲስ ደስ የሚያሰኝ አንድ ዜና አለ ከካቶሊክ ሰፈር ወይም ከካቶሊክ ቤተክርስቲያን። በተለይም ደግሞ ከማርያም ጋራ በተገናኘ ለዘመናት በተለይም ደግሞ ለአምስት መቶ ዓመታት ሲያስተምሩት የነበረ አንድ ትምህርት ነበር። ከማርያም ጋራ በተገናኘ ኮሪደም ትሪክስ የሚል ታይትልን ለማርያም የሚሰጡ ነበር ይህም ታይትል እንግዲህ ለማርያም አይገባም ልክ አይደለም የሚል ተቃውሞን ወይም ደግሞ የትምህርት መቅረት አለበት የሚል አስተምሮን እንግዲህ ኖቬምበር አራት ላይ ቫቲካን ኒውስ ላይ እንግዲህ ማውጣት ተችሏል ማለት ነው ዘገባውን ሳይሆን ነበር ማርያም በዚህ ታይትል ልጠራ አይገባም ብለው ቫቲካን ኒውስ ላይ እንደምታዩት ሀሳባቸውን አስፍሯል ማለት ነው። ይህ የሆነበት ምክንያት ምንድን ነው ስንል እንግዲህ የሚሰጡ የተለያዩ ምክንያቶች አሉ። ግን ይህ ሀሳብ እንደ ድንገት አሁን ላይ የተነሳ ሀሳብ አይደለም። ከዚህ በፊትም አሁን ካሉት ከፖፕ ሊዮ በፊት የነበሩት ፖፕ ፍራንሲስም ይህን ሀሳብ በተወሰነ መንገድ ከዚህ በፊት ተቃውሞት ነበር። በተለይም የሳቸው የሳቸውን ንግግር ላንብብላችሁ። ምን እንዳሉ ከዚህ በፊት ዲሰምበር 12 2019 ዓ ም የተናገሩት ንግግር ነው። የፖፕ ፍራንሲስ እንደሆነ ማነብላችሁ ከረንትሊ ካሉት ፖፕ በፊት የነበሩት ፖፕ ይናገራሉ። የማርያም ክብረ ባል ቀን ላይ ነው ያወሩት ማለት ነው። ቫቲካን ሀገር ውስጥ እንግዲህ ሆሚሊ ወይም ደግሞ የንግግራቸውን ኮት አድርግላችኋለሁ ማለት ነው። እንደዚህ ነው ያሉት፣ she never wanted for herself something that was of her son እንግዲህ እሺ ብሎ የሚናገሩት ማን ነው? ማርያምን ነው የልጇ የሆኑን ነገር ማርያም አትፈልግም ነበር። she never introduced herself as co-redemptrix ራሷን co-redemptrix ነኝ ብላ አላስተዋወቀችንም።

እንግዲህ በቫቲካን ኒውስ ላይ ይህ ታይትል ጭራሽ እንደማይገባት ካሁን በኋላ ካቶሊካውያን መጠቀም እንደሌለባቸው ጽሑፉ ያትታል ማለት ነው። ይሄ በጣም ትልቅ በጣም በጣም ትልቅ ውሳኔ ነው። በጣም ትልቅ ውሳኔ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ መማር አለባት ብለን እናስባለን። እንግዲህ ካቶሊካውያን ብዙ ጥፋቶች አጥፍቷል። ትምህርትን በተመለከተ ግን ላጠፉ ጥፋት እንግዲህ አሁን ምን እያደረጉ ነው? ንሳ እየገቡ ነው ማለት ነው። ንሳ እየገቡ ነው። ግን ያው ለአምስት መቶ ዓመት ገደማ ይህን ታይትል የሚጠቀሙ የነበሩ ሰዎች፣ ሲሟገቱለት የነበሩ ሰዎች ይህን ታይትል አንጠቀምም የሚሉትን ደግሞ መናፍቅ ሄሬቲካል ናቸው እየተባሉ እየተወገዙ ለአምስት መቶ ዘመን እንግዲህ በዚህ አይነት ሁኔታ ብዙ ሰዎች አሳልፈዋል ማለት ነው። እና ሐዋርያው ጳውሎስ እንግዲህ ለትምህርት ተጠንቀቅ ብሎ ጢሞቴዎስ የሚመክረው ለዚህ ነው። መጠንቀቅ አለብን። መንፈሳዊ ነገሮችን የምናስተምር ሰዎች በጣም ጥንቃቄ ማድረግ እንደሚገባን ይህ ውሳኔ ያሳብቃል ማለት ነው። ስለዚህ ካቶሊካውያን ምን ተሰማችሁ? ይህ ነገር ስትሰሙ፣ በተለይ ሜንታይትን ለማርያም ይገባታል ብላችሁ የምትከራከሩ ውጭ ዓለም ላይ ያላችሁ ካቶሊካውያን ሰምተን እንደተሰማቸው እንግዲህ ባውቅ በጣም ደስ ይለኛል። ኮሪደም ትሪክስ ምን ማለት ነው? የሚል ጥያቄ ከተነሳ ታይትሉን በተወሰነ መንገድ ዲፋይን ለማድረግ ልሞክር። እንግዲህ ኮሪደም ትሪክስ የሚለውን ቃል መጀመሪያ ኮ የሚል ቃል አለ እንደምታዩት። ኮ ማለት ምን ማለት ነው? አብሮ መሆን ዊዝ ማለት ነው። ወይም ኮፕሬሽንን ያሳያል፣ አብሮ መሆንን የጋራ መሆንን ያሳያል ማለት ነው። ሪደም ትሪክስ ስንል ደግሞ ሪዲመር ስንል ለወንድ ነው፣ ሪደም ትሪክስ ስንል ደግሞ ለሴት ነው። ሪዲም አደረገ ማለት ምን ማለት ነው? ዋጀ ማለት ነው፣ የራስ አደረገ ማለት ነው። ቤዛ የሚለውንም ቃል ይተኳል የማስለቀቂያ ዋጋ የሆነ ነገር ተይዞብን ያን ነገር ለማስለቀቅ የምንከፍለው ዋጋ ማለት ነው። ስለዚህ ኮሪደምፕትሪክስ ነች ማርያም ሲባል ምን ማለት ነው ከተባለ ከኢየሱስ ክርስቶስ ጋር አንድ ላይ ሆና ዋጋ የከፈለች ነች፣ ቤዛ የሆነች ነች። ያው እንደዚህ ሲሉ አቻ እያደረጓት አይደለም፣ በፊትም አቻ እያደረጓት አይደለም። ከሱ ዝቅ ብላ ኢየሱስ ክርስቶስ አለ፣ ከኢየሱስ ክርስቶስ ዝቅ ብላ ሳቦርዲኔት ሁና ከሱ የበታች ሁና ግን ይህ የመዋጅ ስራ ምን ብላለች አብራ ሰርታለች ይላሉ። ልብ በሉ አንድ ላይ ሆና አይደለም ማለት እኩል ለኩል አቻውና ሳይሆን ከሱ ሳቦርዲኔቱና ዝቅ ብላ ግን በዚህ በነገረ ድህነት ላይ በመዋጀት ላይ የራሱ የሆነውን ነገር በማስመለስ ስራ ላይ በተለይ የመስቀሉ ስራ ላይ ከሱ ዝቅ ብላ ምን አርጋለች? አብራ ሰራተኛ ነበረች ኮ የሚለው እሱ ነው የሚያሳየው፣ ዊዝ ኮፕሬሽንን ያሳየው አብራ ሰራተኛ ነበረች። ይህን ቃል ወደ አማርኛ እናምጣው። ወደ አማርኛ ስናመጣው ምን ማለት ነው ከተባለ ቤዛዊተ ዓለም ነች ማለት ነው። ቤዛዊተ ዓለም ነች ማለት ነው። ስለዚህ ካቶሊክ ቤተክርስቲያን ይህን ትምህርት ነው ኤክስ ያደረገችው። ማርያም ቤዛዊተ ዓለም ልትባል አይገባም። ከኢየሱስ ክርስቶስ ጋር መስቀል ላይ በተለይ አብራ አልሰራችም ብላ የካቶሊክ ቤተክርስቲያን አሁን ላይ ያለችዋል። ይህ ካቶሊክ ቤተክርስቲያን እንግዲህ ነገ ላይ ምን እንደሚፈጠር አናቅም። አሁን እንግዲህ ሁለት ሺ አምስት ላይ ያለ ነው። አሁን ላይ ያለችዋል የካቶሊክ ቤተክርስቲያን ይህን አቋም ይዛለች። ይህ ይበል የሚያሰኝ ነው። ግን ከዚህ በፊት የነበሩ አንዳንድ ሰዎችን ላንሳላችሁ። ይህን ታይትል ሊጠቀሙ የነበሩ በተለይም እዚሁ የቫቲካን ኒውስ ላይ እንደምታዩት አንዳንድ ፖፖች ይህን ቃል ሊጠቀሙ ነበር ተብሏል። እንግዲህ ካቶሊክ ቤተክርስቲያን ፖፕ እንዴት ነው የምታዩው ከተባለ ፖፕ የመጨረሻ ስልጣን ያለው ነው። በካቶሊክ ቤተክርስቲያን እሱ የተናገረው ነገር ዶግማ ነው፣ የማይቀየር ነው አይሳሳትም ተብሎ ይታመናል። ታዲያ እነዚህ የካቶሊክ ፖፖች ማርያምን ኮሪደምትሪክስ እያሉ ሲጠሯት፣ አሁን ላይ ግን ይህ ነገር መጠቀም የለብንም ብሎ ቫቲካን ውስጥ ሲያወጣ ምንድነው የሚያሳየው ከተባለ ፖፖቹ ተሳስቶ ነበር ማለት ነው። ስለዚህ የእናንተን ዶግማ ራሱ ያፈርስባቸዋል። የካቶሊክ ፖፕ አይሳሳትም የሚለው እሱ የሚናገረው ነገር ዶግማ ነው የሚለው አስተሳሰብ ውድቅ ያደረገዋል። ምክንያቱም ቢያንስ በዚህ ጉዳይ ላይ በፊት የነበሩት ፖፖዎች ምንም ብሏል ተሳስቶ እንደነበር ማሳያ ነው። ተሳስቶ እንደነበር ማሳያ ነው። እስ በቤተ ክርስቲያን ታሪክ ውስጥ ትምህርት ነበሩ ከተባለ ኮሪደምትሪክስ በሚል ታይትል ማርያምን የጠሯት ቸርች ፋዘሮች የሉም፣ ግን ተቀራራቢ የሆኑ ሀሳቦችን አንስቷል። ለምሳሌ ሴንት ኢራኔስን ማየት እንችላለን። ሴንት ኢራኔስ ማርያምን ምን ብሎ የሚጠራት? ካውዛ ሳሉቲስ ብሎ ይጠራታል። የላቲን ቃል ነው። ምን ማለት ነው? ምክንያተ ድህነት ነች ይላል። ኮዝ ኦፍ ሳልቬሽን ነች ብሎ ይጠራታል። ተመልከቱ፣ ምክንያተ ድህን ነች ኮዝ ኦፍ ሳልቬሽን፣ ካውዛ ሳሉቲስ ብሎ ይጠራት ነበር። ሌሎችን ማንሳት እንችላለን። ለምሳሌ በካቶሊካውያን በዌስተርኑ በጣም ትልቅ ስም ያለው አውጉስቲን ነው። አውጉስቲን ኮሪደምትሪክስ ብሎ ባይጠራትም ማርያምን ግን ምን ብሎ ያስባት ነበር? ኮኦፕሬተር ብሎ ያስባት ነበር። ኮኦፕሬተር ብሎ ያስባት ነበር። በተለይም ከሪዴምሽን ስራ ጋር፣ ነገረደነ ስራ ጋር ኮኦፕሬተር ነች ብሎ ያስባት ነበር። እነዚህ ታይትሎች በጣም ተቀራራቢ ናቸው። ግን ኮ ሪዴምፕትሪክስ የሚለው ታይትል ግን ከ15ኛው ክፍለ ዘመን ወዲህ የመጣ ሚድል ኤጅ ላይ መካከለኛው ዘመን ላይ የተጀመረ ትምህርት እንደሆነ ይታመናል ማለት ነው። እንደዚያ እንደሆነ ይታመናል። ግን እስቲል የካቶሊክ ፖፖች ይህን ቃል ይጠቀሙ እንደነበር ራሳቸው ተናግሯል። ራሳቸው ካቶሊካውያን ቫቲካን ኒውሳቸው ላይ እንደዚህ ብሎ አስቀምጧል። ሳም ፖፕስ ሃቭ ዩዝድ ዘ ታይትል ዊዛውት ኤላቦሬቲንግ ማች ኦንስ ሚኒንግ ይላሉ። አንዳንድ ፖፖች ይህን ታይትል ተጠቅመዋል፣ ግን ትርጉሙ ላይ በደንብ አላብራሩ በማለት አስቀምጧል። ታዲያ የካቶሊክ ፖፖች ይህን ካስቀመጡ እና ካቶሊካውያን ፖፖችን ወይም ደግሞ መሪያችን ይቅርታ፣ ፖፕ ሲባል አንድ ነው፣ ለአንድ ሰው ብቻ የሚሰጥ ነው፣ የማይሳሳት ነው፣ አይሳሳቴ ነው ብላችሁ የምታምኑ ከሆነ ታዲያ ይህን ታይትል ለምን ተጠቀሙ የሚል ጥያቄን ማንሳት አለባችሁ። ዶግማችሁን ድጋሚ መፈተሽ አለባችሁ ብዬ አስባለሁ። ስለዚህ እነዚህ በፊት የነበሩ ሰዎች ወይም ፖፖች እንደሚጠቀሙ እንግዲህ ራሷ የቫቲካን ኒውስ ይህን ዘገባ እንግዲህ መደበቅ አልቻለችም። ዩቲዩብ ላይ ገብታችሁ ማየት ይችላላችሁ። ኮሪደምትሪክስ ብላችሁ ሰርች ብታደርጉ ይህ ታይትል ልክ ነው ብሎ የተከራከሩ እውቅ የሆኑ የካቶሊካውያን ቴዎሎጂያኖች አሉ። አቃቤ እምነት ላይ የሚሰሩ አሉ። አፖሎጀቲክስ ወርክ ላይ የሚሰሩ አሉ። ካንዲናኖች አሉ። ይህ ታይትል ልክ ነው ብለው ከኢቫንጀሊካል ሰዎች ጋር ዲቤት ያደረጉ የካቶሊክ ቴዎሎጂያኖች አሉ። አቃቤ እምነት ላይ የሚሰሩ አሉ። ታዲያ ነዚህ ሰዎች ላይ ምን ይውጣቸዋል ብዬ ባሰብ እንግዲህ ምላሻቸውን እንግዲህ አሁን ገና አዲስ ዜና ነው፣ እና ሰሞኑን እንሰማለን ብዬ አስባል። የነሱ ምላሽ ማለት ነው። ግን በዚህ ሆነ በዛ ማርያም ይህ ታይትል አይገባትም የሚለው ይበል የሚያሰኝ ነው። በኮፕቲክ ኦርቶዶክስ ቤተክርስቲያን ይህን ታይትል እንግዲህ ከዚህ በፊት የግብፅ ኦርቶዶክስ ቤተክርስቲያን ጳጳስ የሆኑት አቡነ ታድሮስ ማላቴው ይህን ሀሳብ ሲቃውሙ አንብበናል። በተለይም ሴንት ሜሪ ኢን ዘ ኦርቶዶክስ ኮንሰፕት በሚለው መጽሐፋቸው ገጽ 36 ላይ እንደዚህ ይላሉ፣ ላስትሊ ዲስ ኦርቶዶክስ ኮንሰፕት ፕሪዘርቭድ አወር ቸርች ፍሮም ኤኒ ኤግዛጀሬሽን ኦር ኮንቪሽን ቢትዊን ክራይስት ኤንድ ዲስ ማዘር ኖ ኦርቶዶክስ ቴዎሎጂያን ኮል ሴንት ሜሪ ኮ ሪደምፕትሪክስ ኤንድ ኖ ወርሺፕ ኢዝ ኦፈር ቱ ር ባት ኦንሊ ቬኔሬሽን ኤንድ ፕሬዝ ይላሉ። እንግዲህ በኦርቶዶክስ ቤተክርስቲያን፣ በኦርቶዶክስ ሲሉ ኮፕቲክን ነው የሚያሳየው። ማርያምን ምን አንላትም፣ ኮ ሪደምፕትሪክስ ብለን አንጠራትም ይላሉ። ያው ካቶሊካውያን ከፍላችሁ ስታነቡ ካቶሊካውያን ይህን ታይተል ስለሚጠቀሙ እኛ አንጠቀምም፣ ልክ አይደለም ብሎ ኤግዛጁሬሽን ነው ደሞ ይላሉ። ማርያም እንዲህ ብሎ መጥራት፣ በሌላ አገላለጥ ማርያምን ቤዛዊተ ዓለም ብሎ መጥራት ኤግዛጁሬሽን ነው፣ እኛ ኦርቶዶክሳውያን እንዲያናምንም ይላሉ። ታዲያ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንስ በዚህ ጉዳይ ላይ ምን ትላለች? ማርያምን ቤዛዊተ ዓለም ብላ የምጠራው ከየትኛው የመጽሐፍ ግራውን ተነስታ ነው? የትኛው ጥንታውያን አባቶች እንደዚህ ብሎ አስተምረዋል ብለን እንጠይቃለን። እና ከካቶሊካውያን ብትማሩ ይቅርታ መጠየቅን ብትለምዱ መልካም ነው ብዬ አስባለሁ። አንዳንድ ነገሮች ጳጳሳቶቹ ላይቀበሉት ይችላሉ፣ ግን ለህዝቡ መናገርን ይፈራሉ። ይህም የምናውቀው ሀቅ ነው። ስለዚህ ከካቶሊክ ቤተክርስቲያን እንግዲህ ቤተክርስቲያን ትሳሳታለች ብለን እኛ እናምናለን። ይህ ነገርም ማሳያ ነው። እንግዲህ ካቶሊክ ቤተክርስቲያን አ ዩኒቨርሳል ነኝ በቃ ትልቅ ቤተክርስቲያን ነኝ ብላ የምታምነዋ ቤተክርስቲያን እንግዲህ በአለማችን ላይ ቁጥር አንድ ነች። ብዙ ተከታይ ያላት ቤተክርስቲያን ካቶሊክ ነች። ይቺ ቤተክርስቲያን ዛሬ ላይ ወጥታ ኦፊሻል በሆነው ላይ ተሳስቼ የነበር ካለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ ልትማር ይገባታል ብለን እናስባለን እኛ። ቤተክርስቲያን ተሳሳታለች። ተሳስታ ግን መቅረት የለባትም ነው አቋማችን። መመለስ አለባት። ታድሶ ማለት ይሄ ነው። ወደ ቀድሞ ነገር እንመለስ ነው የካቶሊክ ቤተክርስቲያን ፖፕ ፍራንሲስ እንዳሉት። ማርያምም ራሷ እንዲህ ብሎ አልጠራችም፣ ደቀ መዛሙርትን መጥቶ ሲያስተምሩን የጌታ ደቀ መዛሙርት እንዲህ ብሎ አልነገሩን ነው ያሉት። ስለዚህ ሄዱት ወዴት ነው? ወደ ሐዋርያቱን ሄዱት። እኛም ጥሪያችንም ሁሌ ይሄ ነው፣ ወደ ሐዋርያቱ ትምህርት እንመለስ። ሐዋርያቶቹ ማርያምን ወላዲት አምላክ ብሎ አልጠሩም። ማርያምን በሰማይ የምታማልድነች ብሎ አላስተማሩም። ስለዚህ ወደ እነሱ ትምህርት እንመለስ። ማርያም ቤዛዊ ቤዛዊተ ዓለም አይደለችም። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ መልእክቱ ምዕራፍ ሁለት ቁጥር አምስት ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው በማለት ነው የተናገረው። የኛ መካከለኛ ስለኛ ራሱን አሳልፎ የሰጠ ብቸኛው የዓለሙ ቤዛ ጌታችን ኢየሱስ ክርስቶስ ብቻ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከዚህ ትምህርት ብትወስድ መልካም ነው ብዬ አስባለሁ። የዛሬው መናገራችን በዚህ ላይ እንፈጽማለን። በሌላ ርዕሰ ጉዳይ ላይ እስከምንገናኝ የአብ ፍቅር የወልድ ቸርነት የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።